እስከ ፍጻሜው አብራችን ቆዩ። አሜሪካ ከየትኛውም አገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አገደች። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታወቀ። የአሜሪካ ዜግነት እና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶው ሁሉም ጥገኝነት ጠያቂዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ትራምፕ የሦስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸውም በማኅበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝዳንት ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ዲሲ ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛው ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የጥገኝነት ጠያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች እንደሚመረምሩ አዝዘዋል። ትራምፕ የስደተኛ አገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ውሳኔያቸው ሕጋዊ መሰናክሎች ይገጥሙታል። ትራምፕ አሜሪካ የምትቀበላቸው ስደተኞች ቁጥር ከመገደባቸው ባሻገር የሀገሪቱን ዜጎች የሚያስተነግዷቸውን የጥገኝነት ጥያቄዎች ውስን ማድረግ ይፈልጋሉ። ትራምፕ በትዞር ሸሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሦስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ ዕገዳ ጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም ሀገሪቱን መውደድ የማይችሉ ሰዎች ከአሜሪካ እንዲወጡ እንደሚያደርጉ ተናግረዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው። ሚኒሶታን በሺዎች የሚቆጠሩ ሶማሌዎች ተቆጣጥረዋታል ሲሉም ፕሬዚዳንቱ ተናግረዋል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅማ ጥቅም እንደሚያስቆሙ አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የስራ ፈቃዶች ላይ በድጋሚ የምርመራ እንደሚያድርግ ገልጿል። ትራምፕ የሦስተኛው ዓለም ሀገራት የሚሉ የሚሉትን የትኞቹን እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራት በዚህ ስም መጠራታቸው ይታወሳል። በ2025 መባቻ አፍጋኒስታን ጨምሮ በ11 የአፍሪካ እና የእስያ ሀገራት ላይ ጉዞ እገዳ ጥለዋል። ጥቃት አድርሷል የተባለው ተጠርጣሪ ረህማኑላህ ላንከዋል አውሮፓውያን ሁለት ሺህ ሃያ አንድ ወደ አሜሪካ የገባው አሜሪካ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ስትዘረጋ ነው። ግለሰቡ የአፍጋኒስታን የደህንነት አካል የነበረው ዜሮ ዩኒት አባል እንደነበረም ተገልጿል። ፕሬዚዳንት ትራምፕ ዋይ ሃውስ ብሔራዊ ዘብ አባላት ላይ የተፈጸመ ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑንም ተናግረዋል። የተባበሩት መንግስታት አሜሪካ ስደተኞች እና ጥገኝነት ጥያቄዎች መብት የሚያስጠብቁ ዓለም አቀፍ ሕግጋትን እንድትጠብቅ አሳስቧል። የአሜሪካ የስደተኞች ጠበቆች ማኅበር ፕሬዚዳንት ጀርሚ ማክኒ እንዳሉት ትራምፕ የደረሰውን ጥቃት እንደሸፋን በመጠቀም ጸረ ስደተኞች እርምጃ እየወሰዱ ነው። እንዲህ ያሉ ክስተቶች የቆዳ ቀለምን ወይም ዜግነትን አይመለከቱም ብለዋል። ሰላም፣ ጤና ይስጥልን።